ሰላም የሴና ክሪፕቶ ቻናል ቤተሰቦች፣ በዛሬ ቪዲዮ ምንም ታስክ ሳትሰሩ ምንም ኢንቫይት ሳታደርጉ የምትጠቀሙትን ኢንተርኔት ሼር በማድረግ ብቻ በወር እስከ 20 ዶላር መስራት የምትችሉበትን አፕሊኬሽን ይዤላችሁ መጥቻለሁ። እዚህኛው አፕሊኬሽን ላይ ገንዘብ ለመስራት እናንተ የምትሰሩት ምንም ከባድ ስራ የለም። ዋይፋይ ወይም ዳታችሁን ስታበሩት ራሱ ከናንተ ኢንተርኔት ሼር በመውሰድ በዶላር ይከፍላችኋል። ይሄኛውን አፕሊኬሽን ከመጀመራችሁ በፊት አንድ ማወቅ ያለባችሁን ነገር ልንገራችሁ። በየቀኑ ኢንተርኔት ፓኬጅ ወይንም ደግሞ ጋ ተጠቃሚዎች እዚህ አፕሊኬሽን ላይ በተሰሩት አሪፍ ነው ብዬ አስባለሁ ምክንያቱም ይሄኛው አፕሊኬሽን ከምከፍላችሁ ዶላር በላይ እሱ የሚወስድባችሁ ዳታ ይበልጣል ማለት ነው ነገር ግን አንሊሚትድ ወይም ደግሞ ዋይፋ የምትጠቀሙት ከሆነ ምንም አይል ኢንተርኔት እንኳን ቢወስድባችሁ እናንተ ላይ ምንም ስለማይቆጥር ብዙ ትርፍ ታገኙበታላችሁ እዚህኛው አፕሊኬሽን ላይ የሰራችሁትን ውዝድረው ለማድረግ 20ሺ ፖይንት ወይም ደግሞ 20 ዶላር ስትደርሱ ነው ውዝድረው ማድረግ የምትችሉት ለመጀመሪያ ጊዜ ስትመዘገቡት 3000 ፖይንት ወይም ደግሞ ሶስት ዶላር የሚያ ያስገኘላችሁን የአፕሊኬሽኑ ሊንክ የዚህ ቪዲዮ ኮሜንት ላይ ወይም ደግሞ ቴሌግራም ላይ አስቀምጬላችኋለሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ አድርጉት። አሁን እንዴት አድርጋችሁ አፕሊኬሽኑን ከፍታችሁ ዶላር መሰብሰብ እንደምትጀምሩት አሳያችኋለሁ። ሊንኩን ከነካችሁ በኋላ ወደዚህኛው ፔጅ ይወስዳችኋል። እዚህ ጋር በስነ ስርዓት ማየት ማያት ያለባችሁ ቦታ ስለሆነ በደንብ ተከታተሉት። አስብት ኢንቫይትስ የሚለውን አንድ ጊዜ እናከዋለን። ከዛን ትንሽ ሎድ ያደርግና እንደዚህ ይሄኛውን ፔጅ ያመጣልናል። እዚህ ጋር ሪፌራል ኮድ የሚለው ላይ እራሱ ሶስት ዶላር የሚያስገኝላችሁን ሪፌራል ኮድ እራሱ አስገብቷል ማለት ነው። እናንተም ምንድነው የምታደርጉ ኢሜል አድሬስ የሚለው ላይ የራሳችሁን ኢሜል ታስገባላችሁ። ክሪት ፓስወርድ ላይ የሚለው ደግሞ የራሳችሁን ፓስወርድ ክሪት ታደርጋላችሁ። ይሄን ፓስወርድ ደግሞ መርሳት የለባችሁ ማለት ነው፣ በኋላ ላይ ስለምጠቅማችሁ። ከዛ በኋላ ኮንቲን ካላችሁ በኋላ እንደዚህ አፕሊኬሽኑን ዳይሎድ አድርጉ ብሎ ያመጣልናል ማለት ነው። አሁን ከስር ዳይሎድ ፎር አንድሮይድ የሚለው ቦታ ጋር አንድ ጊዜ እናከዋለን ማለት ነው። ዳይሎድ የሚለውን ስነካ እንደዚህ ትንሽ ሎድ ያደርግና ዳይሎድ ብሎ እንደዚህ ያመጣልናል አፕሊኬሽኑን ዳይሎድ እናደርገዋለን ማለት ነው። እንደዚህ ዳይሎድ አድርጎ ከጨረሰ በኋላ ኢንስታል የሚለውን ቦታ ጋር ነክተን አፕሊኬሽኑን ወደ ስልካችን ኢንስቶል እናረጋለን ማለት ነው። ከዛን አፕሊኬሽኑ እንከፍቷለን፣ ስንከፍቶ እንደዚህ ያመጣልናል። ከዛ አግሪ ቱ ዘ ተርም ኦፍ ዩዝስ የሚለው ቦታ ጋር አንድ ጊዜ እነካዋለን። ስነካው ደግሞ ስለ አፕሊኬሽን ኢንትሮዳክሽን ይላል፣ እናንተ ማየት ትችላላችሁ። የማትፈልጉት ከሆነ እስኪፕ ብላችሁ ትወጣላችሁ። ከዛ በኋላ እዚህ ጋር ሞባይል ዳታ ትጠቀማላችሁ ይላል። እኔ አሁን ለጊዜ ዋይፋይ እየተጠቀምኩ ስለሆነ፣ አንሊሚትድ የምትጠቀሙ ከሆነ የስ ትላላችሁ፣ ዋይፋ የምትጠቀሙት ከሆነ ኖ ብላችሁ ዳታ አልጠቀምም ትላላችሁ ማለት ነው። እኔ አሁን ኖ ልባል ማለት ነው። እናንተም የምትፈልጉትን ተጫናላችሁ እዚህ ጋር ኤርኒንግ ሜቢ ሊሚትድ ምናምን ይላል። ይሄኛውንም ደግሞ ዝም ብላችሁ ኤክስ ብላችሁ እለፉት ማለት ነው። ከዛ በኋላ እንደዚህ ያመጣልናል። ሳይን አፕ እንደ ክላይም የሚለው ቦታ ጋር አንድ ጊዜ እናካለን ማለት ነው። እናንተ አሁን ዌብሳይቱ ላይ ሳይን አፕ ስላደረጋችሁ ሳይን አፕ አትሉም። እዚህ ጋር ሎጊን የሚለው ቦታ ላይ ነው የምትነኩት። ሎጊን የሚለው አሁን ያሳያችሁ ቦታ ላይ ትናካላችሁ። ከዛ በኋላ ቅድም ያስገባችሁትን ኢሜል ታስገባላችሁ ከስር ደግሞ ፓስወርድ የሚለው ላይ ፓስወርዱን ታስገባላችሁ። እሱም ሞልታችሁ ከጨረሳችሁ በኋላ ሎጊን የሚለን እዚህ ቦታ ላይ አንድ ጊዜ ትነካላችሁ ማለት ነው። ሎጊን ካላችሁ በኋላ ትንሽ ሎድ ያረግና እንደዚህ ከፍትላችኋል ማለት ነው። አሁን እስቲ ላሳያችሁ 3000 ገብቶልኛ ወይስ አልገባልኛ የሚለው እንደምትመለከቱት ሶስት ሺ ፖይንት ወይም ደግሞ ሶስት ዶላር ገብቶልኛል ማለት ነው። ተሰጥቶኛል አሁን ዊዝድራው ለማድረግ 17000 ነው የምቀረን ማለት ነው። ያን 17000 ለመስራት ምንም የሚያስፈልጋችሁ ብዙ ከባድ ነገር የለም። እዚህ ጋር ተጨማሪ ነገር ለማግኘት፣ ተጨማሪ ፖይንት ለማግኘት ሪፈራል ሊንኩን ኮፒ አድርጋችሁ ለጎደኞቻችሁ ሼር ታረጋላችሁ። እዚህ ጋር ደግሞ በየቀኑ የምሰጣችሁ ቦክስ አለ። እሱ ስከፈት እንትን ትላላችሁ። እዚህ ጋር አቺቭመንቶች አሉ እነዚህን አቺቭመንቶች ክሌም ትላላችሁ ማለት ነው። በየቀኑ አቺቭመንቱ አሎክ ስደረግላችሁ እንደዚህ እየገባችሁ ክሌም ታረጋላችሁ ማለት ነው። ሌላኛው ደግሞ ተጨማሪ ፖይንት በደንብ ፖይንቱ እንድሰበሰብላችሁ ከፈለጋችሁ ፒሲ ያላችሁ ሰዎች ዲስክቶፕ ላይ ዳይሎድ በማድረግ እዛ ዲስክቶፕ ላይም ይሄኛውን አካውንት ነው ሎግ የምታደርጉት ሎጊን ካደረጋችሁ በኋላ 30 ፐርሰንት ጭማሪ ታገኛላችሁ ማለት ነው። 30 ፐርሰንት እንደምትመለከቱት

ደስክቶፕ ላይ ስታደርጉ እነዚህን ጥቅሞች ታገኛላችሁ ማለት ነው። የቴሌግራም ቻናላችን ላይ አሪፍ የኦንላይን ስራ ስመጣ እዛ ላይ ቀድመን ፖስት ስለምናደርግ ሴና ክሪፕቶ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ያልገባችሁ ነገር፣ ሀሳብ አሳይት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣ ቪዲዮ እንዴት አድርጋችሁ እየሰራችሁትን ውዝድረው ማድረግ እንደምትችሉ ቪዲዮ ይሰራላችኋል ማለት ነው። በቀጣው ቪዲዮ እስከምንገናኝ መልካም ቆይታ።